የነበረን ትልቅ ስብስብ ነው። እውነት ለማውራት በዛ ደረጃ መገኘት አልነበረበትም ያ ቡድን። እኛ ስንገባ የተለየ ተአምር ይዘን አይደለም የቀረብ ነው። ያለውን እምቅ አቅማቸውን የማነሳሳትና የማበረታታት ከጎናቸው በመሆን ማይነጠገናዎችን ለማድረግ ጥረት አድርገናል። ተሳክቶንልን በዚህ ደረጃ ተገኘ። ይህ ሐሳብ ከሁለት ወር በፊት ወጥ አቋም ማሳየት ተስኖት እየታንገዳገደ የነበረው አርባ ምንጭ እግር ኳስ ክለብ ከተጋረጠበት የውጤት ማጣት ቀውስ ውስጥ እንዲያወጡት ዳግም ወደ ስራ የተመለሱት የክለቡ ኃላፊ ነው። ክለቡ ወደ ኢትዮጵያ ፕሪሚየር ሊግ ሲያድግ በአመራርነት ትልቁን ድርሻ የተወጡት ስራ አስኪያጁ እልህ ቁጭት ፈጥሮባቸው ኖሯልና በውጤት ማጣት ውስጥ ይገኝ የነበረው ክለቡ በአጭር ጊዜ ከአስራ አራተኛ ደረጃ ወደ ሰባተኛ ደረጃ ከፍ ብሎ የውድድር ዓመቱን አጠናቀቀም። ለመሆኑ በእነዚህ አጭር ጊዜያት ምን ቢሰራ ውጤት ይመጣ ቻለም? ትልቁን ድርሻ የሚወስደው ትልልቆቹ አመራሮች ለክለቡ ተጫዋቾች የሚያስፈልጋቸውን ጥቅም አንድም ሳንጠባጥቡ ከማቅረብ አንጻር ትልቁን ኃላፊነት ተወጥተዋል። ቢኮዝ ሳይኮሎጂካሊ የራሱ ድርሻ ስላለው ሁሉንም ነገር በወቅቱ ማቅረብ፣ ሁለተኛ ደግሞ ከመኝታ ከተለያዩ ነገሮች ጋር ተያይዞ ውስን ክፍተቶች የነበሩትን ለማስተካከል ጥረት ተደርጓል። ከዛ ባለፈ ግን እንደ ክለብ ጽፈት ደግሞ እኛ ተጫዋቾችን ቀረብ ብለን ዲስከስ ለማድረግ ሞክረናል። ሚጎላቸው ምን እንደሆነ ከነሱ ጋር ተነጋግረናል። ኮቺንግ ስታፉ ጋር ተነጋግረናል። ቦርዱ ጋር ተወያይተናል። ከዛ በኋላ ስልጠናዎች የዊኒንግ ሜንታሊቲ ዙሪያ ላይ ጋፕ አሉን ስልጠናዎች ቢሰጡን ተብሎ ታሳቢ ተደርጎ ከአንድም ሁለት ዙር እኛ በእጃችን አለ ትልቅ ባለሙያ አለ በሱ በኩልም ሰጥቷል። በሁለት ሺህ አንድ በአዲስ መልክ ምስረታውን ያደረገው ክለቡ በውድድር ዓመቱ መገባደጃ ላይ ያደረገው የአመራር ለውጥ ውጤት እንዳስገኘለት ቢነገርም በሜዳ ላይ ውጤታማ እንደነበረ ግን ባለፉት ሁለት ዓመታት ቡድኑን እያሰለጠኑ የሚገኙት አሰልጣኝ ይናገራሉ። አመቱ ውስጥ የውጤት መውጣት መውረድ ሊያጋጥም ይችላል እኛ ግን ከያዝነው ተጫዋች ካቀድነው ነው እቅድ አንጻር አመቱን አብዛኛውን ፓርት በመልካም ሁኔታ ነው የሄድንበት አመቱ ላይ በጣም ከዚህ በፊት ክለባችን አግኝቶ ማያቀውን ነጥብ አግኝተን ከዚህ በፊት ክለቡ በአንድ ሲዝን አሸንፎ የማያቀውን የጨዋታ ቁጥር አሸንፈን በሚገባ ጥሩ እግር ኳስ ተጫውተን በጥሩ መንገድ ነው ያጠናቀቅ ነው። ከቱሪስት መስህብነቷ ባሻገር በርካታ ስፖርተኞችን በማፍራት በምትታወቀው አርባ ምንጭ ስያሜውን የያዘው ይህ ክለብ በቀጣይ ውጤታማ ለመሆን ምን መስራት ያሻዋል? አጋጣሚ ሆኖ ብሔራዊ ቡድን ላይ ተጽዕኖአችን ቀንሷል እንጂ ከስር ገና እንደ አሸን እየፈላ ነው ይመጣል። ስለዚህ ይሄ ደግሞ የምን ውጤት ነው? ታዳጊ ላይ የመስራት ውጤት ነው። ቀጥሎም ይሄ ክለብ ትልቁን ከፕሪሚየር ሊጉን እንዳይወርድ መስራት ሂደቱ ተጠናክሮ የሚቀጥል መሆኑን እንደ ጠበቀው ነው። ግን በታዳጊዎች ላይ ሰፊ ስራ ለመስራት እቅዳለን። እንደ ተቋሚኛ የምናቅደው ምንድነው ነው አንደር ፊፍቲን ይኖረናል። ከዚህ በፊትም ነበረን። አሁን ተዳክሟል። እሱን እናጠናክራለን መልሰን። አንደር ሴቨንቲን አለን። አሁንም ጠንካራ ልጆች ተሰባስበው ለውድድር ራሳቸውን አዘጋጅተው የሚገኙበት ሁኔታ አለ። አንደር ቶይነችን በኢትዮጵያ ፕሪሚየር ሊግ አራተኛው ሆነው ያጠናቀቀው ሴቶች ቡድን ነው። ወጣቶችም ጥሩ የጫዋታ ልምድ እያገኙ ከታላላቆቻቸው ከጥሩ ተጫዋቾች ብዙ ነገር እየተማሩ አሁን ፍሬ ወደ ማፍራት ደረጃ ላይ ነው የሚገኙትና ይህንን ነገር አስቀጥለን የምንሄድ ሄድ ከሆነ በሁለት በሶስት ዓመታት ውስጥ ክለባችን በጣም ጠንካራ ተጫዋቾችን የሚያፈራ ጠንካራ ውጤት ማምጣት የሚችል አደረጃጀት ላይ ይገኛል። የረጅም ጊዜ እቅድ መያዝ ያስፈልጋል። እግር ኳስ ፕሮሰስ ነው በራሱ። በአንድ ጀንበር የሚመጣ ነገር የለም። በፕሮሰሶች ነው ነገሮች እየተስተካከሉ የሚሄዱት። የአጭር ጊዜ እቅድ ይዘ ምትሰራ ከሆነ ያ ጊዜያዊ ውጤት ነው ልታገኝ ምትችለው።